እና ከየት ነበርኩ፣ ጠዋት አወራሁት። ወንድሜ ጠዋት አውርቼዋለሁ። ሰፈር ላይ ሰሞታ አለኝ። ከየት ነበርኩ፣ በዛም ሰፈር ጠዋት አወራሁት። በቃ ማታ ጊዜ የሆነ ልቤ ድንግጥ ድንግጥ ይላል። እንዴ፣ ስማ፣ ምንድን ነው ይሄ ነገር? በብር ደወልኩ። ወንድሜ ጋር ስደውል ለካ እነሱ ለቅሶ ሰምተዋል። ወንድሜ በድንገት ነው። ጠዋት አውርቼው ማታ ከሰዓት ስታጩው ምንት ያለሽ ሰላም እንዴት ነሽ? ሰላም አውሪ ነው። ደውሬ እና ከዛ ከሰዓት ነው በጣም በቀመመኝ፣ በቃ መቋቋም አቃተኝ። ከዛ ሴትዮዋ የሆነ ነገር ቆኛለሁ ካርድ አስመጭኝ ስላት፣ እሺ ቆይ አስመጣልሻለሁ። አሁን ነው የምፈልገው አልኳት። ወንድሜ ጋር ስደውል ደብቆብኝ ምንም የለም አለኝ። እረ ሰላም ነው። እነሱ እኮ ለቅሶ ሰምተዋል። ጠዋት ያወራሁት ነው እኮ፣ ከሰዓት አስቢው። እና ከዛ ከቅርታ ጋር ሚሚ አለሽ እዚህ? ሚሚዬ ምሳ ላቅርብ ብላ ይዳለች። እንዴ፣ ደህና አደራችሁ። ሰላም ነው ወይ ሲ

እና የሰው ልጅ ክፋቱ ጥግ እንደሆነ ነው እኮ ምናግርን እና ከዛ ማታ በተኛ ጋር ቻልኩ። መልሼ ጠዋት ደወልኩ። እናቴ ጋር ስደውል ድምጧ ዝግብት አለ። ምን ሆነች? ነው የካሪኩ ለቅሶ ነው እንዴ እንደዚህ ድምፅሽ የዘቅጣ ችላል። በቃ ማውራት አልቻለችም። ስልኩ ጣለች። መልሼ ወንድሜ ጋር ስደውል ባትሽ ዱላ አልተዋል፣ ወንድምሽ አልተዋል። በቃ እናትሽ ልጅ ነገር ክፋታታስ፣ የሰው ልጅ ክፋቱ ነው ያላችሁ። የሰው ጓዳ ነው። እኔ ለራሳችሁ ነው ያለን። የሰው ጓዳ ነው። ሁላችንም ምን አዘዝቁ?

አሁን የሆነ አስፈላጊ ነገር ስለሆነ ወሳብ ላይ ይዤ እና ሪከርዴን አዳምጪ። ንግስቷ የለችም እንትን ላይ ዘድን ነገር ነው። ሚሚ አንቺ የምታደርጊው ነገር ስለሆነ ይዤ እና አዳምጪ ሪከርዴን። ይለዱስ፣ ምን ሆና ነው? ምን ሆና ነው? አይ ነበረች፣ አሁን የውላች ዛሬ ማለት ነው። ምክር ቅርታ ጋር ምክር፣ ምንም ምንም ቢሆን ነገ ነው የምንቀጥልበትና ዛሬ ቤቱ ኮፒ ሊንክ ይደረግ። አከሌ ይውጣ፣ አከሌ እዚህ ገስት ላይ የምናገራለው ግሩብ ላይ የምናገራለው አከሌ ይውጣ፣ አከሌ ይውጣ፣ አከሌ እኔ ልውጣ ማለት አይደለም። ቶሎ ብላችሁ መልእክታችሁን ከጨረሳችሁ እሳችሁ። እሺ ዛሬ አከሌ ይውጣ፣ አከሌ ይግባ፣ እኔ ልውጣ ምናምን ሳይሆን አፋችሁን ዘግታችሁ መውረድ ነው። አከሌ ይግባ፣ አከሌ አስገቡ ምናምን፣ የማንም ስም እዚህ ጋር እንዳትጠሩ፣ ማንኛውን ስም ሁሉም እንትን ስላለው ሞዴል ስላለው ምንም ችግር የለውም። የማንም ስም እንዳትጠሩ፣ እናውቃለን እኛ የምናስገቡና የምናስወጣቸው ሰዎች ስለምናቅ ምንም ነገር እንትን እንዳትችሉ እሺ። ምንም ነገር እንዳታወሩ እዚህ ጋር ከሌይ ግባ፣ ያ ከሌይ ጉሩፕ፣ ያ ከሌይ ምናምን እንዳትችሉ። ትላንትና ዘርተናል ቤት አሁን ግን ደገና ማጣት ልጅ ነው እዚህ ቤት ይሁን ወይም ኦብሴት ግባ አኔታችን ሊሆን ወይም መዲና ግባ አኔታችን ሊባ ነበር። እሺ እኛም ሞዲተሮች በውስጥ እናወራለን። ማንኛውም ግን እዚህ ጋር እንዳጠሩ ውለዱ። አሳባችሁ ከጨረሳችሁ ወለዱላችሁ፣ በእራሳችሁ አርባችሁ ውለዱ። እና መጀመሪያ ላይ መዲና እና ዘርፌን እናስገባችሁ። ከዚህ በፊት ከኛ ጋር የነበራችሁ ፕሮግራም ላይ ልጆች፣ መጀመሪያ ቤቱ መሰረት፣ ልጆች አንድ ነገር፣ አንድ ብሎክ ነው የማደርጋችሁ፣ እንዳታዝኑ። አንድ ሰው አንድ ሰው ስሙን ከጠራ ብሎክ ነው ማለት ነው። ኦብሴ ይቅርታ አድርጊልኝ። አሁን ያወራሁት ነገር ሰምታችሁኛል። እኔ ሳይላንት አድርጊ የማወራው የነበር ነገር ይሰማል። ሲ ካላስ በቃ እሺ። አንዴ አሁንም ሳይላንት አድርጌ ልወጣ ነው። በአርሹ ነገር እንደዛ እንዲሆን አደርጋለሁ። በቃ እገባለሁ። ቆይ እኔ እንትን እላለሁ። ቆይ ተጫወቱ። ሳይላንት አድርጊ ወደዛ ይህንን ታውቂያለሽ ነገር ሁሉንም ታውቂያለሽ። ስለዚህ ተስማሚ ሂጂና አስተካክሪ። ይኸውልሽ፣ ሁላችሁም ማለት ነው፣ ማንኛውም ሰው እንዳትቀየሙ፣ እንዳት ሌሎች ልጆች፣ ማንኛውም ሰው እዚህ ደስ ላይ ወጥቶ ስሙን ከጠራ ማስገባት የምንፈልገው ሰዎች እናስወጣለን። እታች ሆነን ሁላችሁም እታች የምንሆነ እዚህ ጋር ሚሚ እላይ ትሆናለች። ሄዱ። እቀሎ ዘርፌ መዲና እንቀይራለን። ዘርፌ እና መዲና በየተራ እንቀይራለን። እኛው ይኸውላችሁ፣ ኔትወርክ አሁን እንዳላችሁ ነገር ሳይሆን ኔትወርክ በጣም አስቸግራል። ምክንያቱም ቤቱ አስር ሺህ አልገባም እንደገና ሰው ስለሚበዛ ንጹህ በጣም ባባ። ስለዚህ አከሌ ውጣ እኔ ሊቀመጥ። አከሌ የማንም ስም የኔን ስም ራሱ ከጠራችሁ ታክ ብሎክ ነው የማደርጋችሁት። አስራ አምስት ሰው አላችሁ። የቤቱ ልጆች እየታናገሩት ነው። ቆይ አከሌ ውጣ፣ ቆይ አከሌ እኔ ልግባ የሚል ሁሉም ነው። አሁን ደግሞ አብታቡን እዚህ ጋር ያላችሁ ልጆች እስኪ ማይላፍን ሼር አርጉላት። ማይላፍ ሼር አርጉላት። በጌታ ሼር አርጉላት። እስኪ ሁሉም ይምጡና ላ ላ ሊወጡ ሳይሆን ሀይምዬ ዘዝቃለች። እኔ ምክንያቷ ምን እንደሆነ እንድጠይቃት እፈልጋለሁ። ማይላፍ ሼር አርጉላት፣ ሼር አርጉላት። እኔ ገብቼ እዛ ጋር ስሜታዊ ሆኜ ስለወጣሁኝ ነው። ሼር አርጉላት። ለምን አትም እንዲብላለች። ሀይሚዬ ዘቀዘቀ ማለት ሀይሚዬ ዘቀዘቀችው ልጅቷ ከሆነች ልጅቷ ተጣልታለች፣ ትላችሁ ምን እንደሆነ አናውቅም። በዛ ምክንያት ሀይሚዬን ፕሮፋይል አርጋለች ልጅቷ እሷን ሷን ዘቅዝቃታለች። ሼር አርጉላት። ኃይል ማን ቀይር ብሎ ነው? ማይላ ማይላ ምን ሆናለች? ልጅ ልጅ ደጋግማለች። ምን ሆነ ነው ምን አቅላታለሁ ጠዋት ደግሞ እያወራሁት ደግሞ፣ ጠዋት ምን አለችኝ? አካውንቲን እንትን ብሎብኛል። ለካ ይሄን አስባለሁ ካልመጣው ምናምን ብላ ስትነግሪኝ የራስ አስተካክል። ለካ በዚህ ስለመጣች ነው ይሄን ስለዘቀዘቀች ነው ካልመጣው ምናምን የምትለኝ። በአንዱ ሲደሰቱ በአንዱ ይመጣሉ። ማንን ዘግዝቃለች? ሀይ ምን ነው የዘግዘቀችው? ሀይሚዬ ፕሮፋይል ያለበት ዘግዝቃታለት ሁ ያው ነብሩክ የማሉ እነሱም ተዘግዝቋል። ማነት የዘገዘጋቸው ማይለው አምጥታ የልጅቷን ፕሮፋይል እንዳለ አምጥታ የሃይሚ ፕሮፋይል ያደረገችው እንዳለ አምጥታ ዘግዝቃታለች። እሷ ችግር ካለአረ ገብተናል። ስሞያ ገብታለች፣ ለምነላታል፣ እምቢ ብላለች። ሌሎቹ የገቡ የለምነው እምቢ ብላለች። አሁን አለች ቆይ ሁሉም የሚሮጠው ማለት ነው። ምን አስተካክለሻል? አና ሰው ጤነኛ አይደለም እንዴ በየቀኑ እያበደ ነው።

እለምነትእ፣ ሌላም እንግዳ ይመጣብሻል። ሌላም እንግዳ ጠርቻለሁ። ሚሚ ጠዋት ማለት ነው። በሆነ ቤት ዞር ዞር ሲል ምን ይላሉ፣ ቤት ሁሌም ሰርግ ነው እያሉ ደስታ ቤት ስለሆነ እኮ ነው። የሚሚ ሰርግ ነው።

ነእለመሳቅ ነው። እረፍትዬ ለመሳቅ ነው። አንዴ ሁለት ደቂቃ ዝም በሉ። እርከድ አድርጌ ነበር ጫጫታ አለ አይሰማም እየተባልኩ ነው። ቆይ አንዴ ሁለት ደቂቃ በእግዚአብሔር አንዴ ዝም በለው። በዚህኛው ስልኬ ሲያገባ ወይ ካልሆነ ልክፈተው ይቅርታ በቃ አሁን፣ ተጫዋቱ ተጫዋቱ አሁን ይቅርታ፣ ውዶቼ ይቅርታ። ቆይ ላይ ልዬ ለምንድነው ፕሮፋይልሽ አልቀየርሽውም? እንቢ ብሎሽ ነው? ሌላ ምን ደግሞ ምን ፕሮፋይልሽ ኤምብ ብሎኛል ብሎሽ ነው? ኤምብ ብሎኛላ ከቀየረ እየሞከርኩ ነው። አው ቀይሩ፣ እስከ ማታ በጌታ አንድ አይነት እንድንሆን ቀይሩ። የቀይሩ አለ ቆይ፣ አው ማለት ደስ ኮንሰሰሩ የሆነ አንድ አይነት እንዲሆንላችሁ ቀይሩ ሹት አው ግን ተጫዋቱ፣ በቃ ዝም አትበሉ፣ ተጫዋቱ አውሩ። ቤታችን ታብታብ አርጉ። ተዚህ ላይም እስከ ምንወጣ እስከ አራት ሰዓት ነው የምንቆየው። ከአራት ከሰዓት በኋላ ዝግጅት ይወጣል። ሰላም እህቴ፣ እንዴት አደርሽ? እንዴት ዋልሽ? ደና ነኝ። አልሐምዱሊላህ እንዴት ናችሁ? አለን እግዚአብሔር ይመስገን። እንዴት ነሽ ውጤ ደና ነሽ? ደና ነኝ። አልሐምዱሊላህ ሰላም ናችሁ? አለን አለን፣ እግዚአብሔር ይመስገን። አለን አለን፣ ሰላም ነው ስራ ሁሉ እግዚአብሔር ይመስገን። አለን አማን